ሽብሬ አይናፋሯ፣ ሽብሬ በስማ ጥሪያት ተብለሽ ከብያለ ሽብሬ ማለት ነው። እየሰማሽ ከሆነ እንደምታዋት፣ እየተዘጋጃጀች ነው፣ ልንወጣ ነው ማለት ነው። አይናፋር ናት፣ በነገራችን ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የሚገርማችሁ ነገር ጁማአ ነው። እንደምታዋት ሽብሬም ነጠላዋን አለብሳለች ማለት ነው። ወደ የት ልንሄድ መሰላችሁ? ጁማአን ብዙ ጊዜ የማሳልፈው ቤተሰቦች ጋ ነው። ቤተሰብ ጋር ልንሄድ ነው። ዛሬ የመጀመሪያ ጊዜ ሽብሬ ቤተሰብ ጋ ይዣት ልሄድ ነው ማለት ነው። የመጀመሪያ ጁማአ ማለት ነው እና የት እስቴጅ ነው ሽብሬ ፈራቻ ይድል እና ለነር ውዶች፣ ወዶቺ ይሄን ይመስላል። ቻናል ክፈችላት ለምትሉ ይደግሞ ኢንሻአላ ትንሽ ትስራና የሷን ፍላጎት መስራት ከፈለገች እሷ ብዙ ጊዜ ምንድነው ቻናሉን ያላቅም ምናምን ነው የምትለው፣ ብዙ ስለማታውቀው ነው። ስለዚህ ትንሽ እኔ ጋር ትንሽ ያለውን ነገር ታውቅና ችግር የለም። ትንሽ ትስራ፣ ስልኳን ትግዛ ያዝና እኔ ከፍተላታለሁ ኢንሻአላ ማለት ነው። ማንኛውም ሰው እኔ እንዲሰራ ነው የምፈልገው። እሷም ብትሆን ማንም ማንም ሰው ቢሆን ሰርቶ እንዲቀይር ነው የምፈልገው። ያው ምላትን ራሱ ብትጠይቋትም ወላሂ ትነግራቸዋለች። እኔ አሁን ምንድን ነው ምልሽ፣ አሁን ሰርተሽ ምንድን ነው ታድርጊያለሽ? ምልሽ አሁን ከመጣሽ አንስቼ ቢያንስ እንኳን ትንሽ ቀን ሆኖሻል፣ ግን እኔ ምልሽ ያለኝ አመለካከት እስኪ ምንድን ነው ምልሽ ሰርተሽ ተቀይረሽ ቤተሰቦች የምጠይቀው አይእየሰማችኋት ነው ወላሂ ነው የምላቸው። እኔ ከመጣች ቢያንስ እንኳን ነው አንድ ሳምንት ሊሆናት ነው ኦሬዲ አሁን ሳምንቷ ዛሬ ሳምንት ሻ ዛሬ ጁማ ነው ጁማ ቀን ነው የሚጠሹ አይደለም። ጁማ ቀን ቅዳሜ ቀን ይሁን ነው ዞሮ ሰባት ቀን ምናምን እንደዛ ሆኗታል። ግን ከመጣች አንስትቼ እኔ ወላሂ ነው የምላቸው፣ መክራት አለውኝ ማንኛውም ሰው ሰርቶ ነው የሚቀየረው። ትሰሪ ያለሽ አይዞች በርች ምናምን ነው የምላት። እና ሰው ልጅ ደግሞ ማንኛውንም ነገር ከእናቱ ወደ ተምሮ አይደለም የሚወጣው። ትማራለች ታውቃለች። እኔ ጋር ባይሆን እንኳ ተሻለ ቦታ ላይ እንሻላ ሰርታ ውጤታማ ትሆናለች ብዬ አስባለሁ። ደግሞ ለምን ልበሽ አታያትም እንደዚህ እራቁቷን ታይ ምናምን ለምትሉኝ እሷ ክርስቲያን ናት። ክርስቲያን እስከሆነ ድረስ እንደ ፍላጎቷ ነው እንትን የምትለው ማለት ነው። ማለት እዛ የሆነ ቪዲዮ ላይ ሰራንበት ላይ እንድስካንትም ብዬ ምሳ እየሰራ ነበረበት ላይ ለምን አትለብስ ምናም ስላሉ ነው። እሷ ክርስቲያን ናት። ክርስቲያን ስለሆነች እራሷ መልበሷን ያኔ ያለባበሷን ራሷ ናት። እኔ ምንም እንዲ ሆኝ አልላትም ማለት ነው። በእርግጥ ሙስሊም መስላችሁ ነው ለእንትን በ ያላችሁኝ እኔንም፣ አለባበስሽን አስተካኪል አላችሁኝ። እሺ ያው ስራ ጋ ትንሽ እንትን ስለማይመች ስንሰራ ቪዲዮ አብረን ስለማይመቻችልን ነው ስራ ደግሞ አብረን ነው የምንሰራው። እስካሁን ድረስ ገና አዲስም ስለሆነ ብዙም እንትን ስለማትል እያሳየኋትም እኔም እያገዝኳት ነው። ያው ከሰብሪና አንጻር ሰብሪና ትንሽ አስቸጋሪ ስለምትሆንብን ነው እላችኋለሁ ውዶችዬ። እየሄድን ደግሞ እናወራቸዋለን። ቻ፣ መልካም ጁማ፣ አሰላሙ አለይኩም እና ውዶችዬ፣ አሁን እንደምታውን ከቤት እየወጣ ነው ሰብሪና ፏ ብላለች ማለት ነው። መሻል ላይ እኔ ወደ ውጭ ስትወጣ በነገራችን ላይ በጣም ነው ደስ የሚላት ምክንያቱም ብዙ ጊዜ ወደ ውጭ ስለማትወጣ ወይ ቤተሰብ ጋር ስንሄድ ነው ይዣት የምሄደው፣ ወይም ደግሞ ጓደኛዬ ጋር ነው ይዣት የምሄደው እንጂ ከዛ ውጭ በየቦታው ምናምን ይዣት አልዞርም። ያው ብዙ ጊዜ ቤት ስለምትፈል ለዛ ነው ምስል ይዣት ስወጣ በጣም ደስ ይላታል። ያላት ደስታ ልነግራችሁ አልችልም። አሁን በቃ በጣም ደስ ይላታል ኔ ፀሐይም ስለነበር አይኗን ለመግለጽ ራሱ በጣም እንትን እያላት ነው ጥላችንን ዘረገን ባጃጅ እስከምናገኝ ድረስ በእግራችን ነበር የተወሰነ መንገድ የተጓዝነው ምክንያቱም ባጃጅ እዝጋ ቶሎ አናገኝም የተወሰነ መንገድ በእግራችን ሄድን ከዛ ባጃጅ ወጣን ወደ ቤት ደረስን እላችኋለሁ ስንመጣ ደግሞ መሻአላ ምን የመሰለ ምሳ ተሰርቶ ነበር የጠበቀኝ ማሻአላ አይነት ባለሙያ አይነት ዋው ነው። ካሮት ከላይ ተደርጎበታል። በአትክልት በካሮት ነው የተሰራው። በጣም የሚጣፍጥ ነበር ሩዙ ራሱ ማለት ነው። ማሻአላ ይዝና፣ አውሏችን ይሄን ይመስላል። በነገራችን ላይ ሰብሪና ማለት ነው። እዚህ ጋር ስመጣ እኔ ራሱ ከኔ የምትለቀኝ ስመጣ ነው። እዛ በመሆኑ በሳብ የሚይዛትም በቃ ምቀርበው ሰው ስለሌለ ሰው ስለሌለ ይሁን አላውቅም። ከላይ ላይ አትሄድም ማለት በቃ ቁጭም ስለ ላይ ላይ መጣ እየተጫወተችን እኔ ጋር ናት። እዚህ ጋር ግን ነው በዛም በዚህም ስለሚያነሷት መሻላ ቤተሰብ ጋር ስመጣ በቃ እኔን ትለቀኛለች ማለት ነው። ሁሉም ስለሚይዛት ይሁን አላውቅም። የቲም ልጅ አለኝ፣ እሷም ሳታጫውታታለች ምናምንና ደስ የሚል ጊዜ ነበረ እና ጁማአን ይህን ይመስላል። ልጆቼ በጣም ደስ የሚል ነበረ። ባለሙያ እህት መሻአላ ምሳ ሰርታ ነው የጠበቀችን እላችሁኋለሁ። በዚህ መልኩ ነው ጁማን ያሳልፍ ነው። እናንተም ለሀገራችሁ አላህ በሰላም ያብቃችሁና እንደዚህ ከቤተሰቦቻችሁ ጋር እየተደበለቃችሁ እየሄዳችሁ ደስ የሚል ጊዜ የምታሳልፉ አላህ ያድርጋችሁ ማለት ነው። ዱኒያ ነው። እውነት ለመናገር ወደ ሀገራችሁ የተወሰነ ነገር ካላችሁ ግቡ፣ ምክንያቱም አንዳንዴ ስታስቡት ወላ ከባድ ነው በእርግጥ ማለት ለምንለው ለማለት ይቀላል፣ ግን ለማድረግ ደግሞ ይከብደናል። ነገር ግን ቢሆንም ደግሞ አንዳንዴ የሳስበው አሁን ላይ ባሌ ስለሄደ በጣም እንትን የምናደድበት ነገር አለ። ምክንያቱም በርግጥ ተው እያልኩትም ነው የሄደው እዚህም ይሰራ የለም ምናምን በማለት ነው እንጂ አቶ ምናምን አይደለም የሄደው፣ ግን ቢሆንም እዚህ ይሻለው ነበር። እና ይሄን ይመስላል። በዚህ መልኩ ነው ማለት ነው ያሳለፍነው። ሸር ላይት እያደረጋችሁ አበረታቱን። ሰላጣም ነበር ማሻአላ፣ ማሻአላ፣ ማሻአላ በጣም ደስ የሚል ነበር። ወላሂ በጣም የሚጣፍጥ ምሳ ነበር። እናንተም ለሀገራችሁ አብቃችሁ እኔንም ሸር ላይት እያደረጋችሁ አበረታቱን። ልጅ ይሄ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።